ሂደው ይመዝገቡ። ሰላም ሰላም፣ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይደረሳችሁ። በዛሬ ትምህርታችን ይጀላችሁ የመጣሁትኝ አማርኛን በእንግሊዝኛ ማንበብ ይሆናል ማለት ነው። ለሞካሪ ተማሪዎች የሚሆን ነው ለጀማሪዎች ሳይሆን ለሞካሪ፣ ለመካከለኛ አማርኛ ማንበብ ለሚችሉ ነገር ግን እንግሊዝኛ ጽሁፎችን አማርኛውን ወደ እንግሊዝኛ ለመቀየር ለምትቸገሩ ልጆች የሚሆን ነው። ቤተሰቦች ሁላችሁም አዳዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ለሌሎች ደግሞ ለጓደኞቻችሁ ሼር በማድረግ ቪዲዮን ጀምሮ እስከ መጨረሻው ድረስ አብራችሁን ቆዩ። ስለዚህ ከዚህ ላይ የምታዩቸው አማርኛ አረፍተ ነገሮች አሉ። አረፍተ ነገር ማለት ምንድን ነው? የቃላት ስብስብ ነው። ቃል ማለት ደግሞ የሆሄዎች ስብስብ ነው። ስለዚህ አንድ ጽሑፍ በጣም ረጅም በሆነው ቁጥር በጣም ከባድ ይመስላል። ነገር ግን ምንም ከባድ አይደለም፣ ከባድ አድርጎ ማሰቡ ነው ማለት ነው። ስለዚህ እነዚህ የምታዩቸው የቃላት ስብስብ በአንድ ላይ አረፍተ ነገር ይሰጠናል ማለት ነው። ስለዚህ እነዚህን አረፍተ ነገሮች ደግሞ ምን እናደርጋለን? በእንግሊዝኛ እየቀየርነን እናያለን ማለት ነው። ቀጥታ ወደ ትምህርታችን እንሄዳለን። ኢ መሆን አለባት። ይቅርታ ኢ እየ ስንል ዋይ ኢ ነው የሚሆነው። ሮ ስንል አርኦ፣ ጠ ስንል ደግሞ ቲኢ ማለት ነው። ከዛ መጣ ኤምኢ እንደመጣ ስንል ደግሞ ቲኤን እንጽፋለን ማለት ነው። ስለዚህ በአንድ ላይ አበበ እየሮጠ መጣ ብለን እንጽፋለን ማለት ነው። ኦኬ። ቀጣይ ቀጣይ ምን ይላል ልጆች ልጆች ጨዋታ ይወዳሉ። ልጆች ጨዋታ ይወዳሉ። አሁን ቃላቶችን ብቻ ብቻችሁን ብሰጣችሁ ወይም አንዳንድ ልጆች እንደዚህ ረጅም ሆኖ ሲመጣ በጣም ከባድ መስሎ የሚታያቸው ልጆች አሉ። ነገር ግን ያ ማለት ብቻ ብቻቸውን እንደሰጠዋቸው አስቡት። ልጆች የሚል አንድ ቃል ሰጠኋችሁ፣ ጨዋታ የሚል አንድ ቃል ሰጠኋችሁ፣ ይወዳሉ የሚለውን አንድ ቃል ሰጠኋችሁ። ስለዚህ ብቻ ብቻቸውን ያነበባችኋቸውን በአንድ ላይ መናገር ወይም መጥራት ማንበብ ነው እንጂ ልዩነት የለውም። በጣም ቀላል ነው ማለት ነው። ስለዚህ ይህንን ወደ እንግሊዘኛ ስንቀይር ልጆች ልጆች ልጆች ልጆች ልጆች ጨዋታ ጨዋ ታ ይወ ዳ ይወዳሉ ይወዳሉ። ወይም ከዚህ ጋር ኦ ማድረግ እንችላለን። ይዎ ይችኛዋዎ የመጨረሻዋ ስለሆነች ማለት ድምፃቸው ስለሚመሳሰል ነው፣ የመጀመሪያና የመጨረሻዎች። ስለዚህ ይወዳሉ በዚህ መንገድ እጽፋለሁ ማለት ነው። ልጆች ጨዋታ ይወዳሉ። አሁን ከዚህ ላይ ልጆች ስንል ል ል፣ ከዛ ጆ ማለት ደግሞ ጄኦ ጄኦ፣ ሁለቱ ባንድ ላይ ቺ ስትሉ ደግሞ ሲኤች ሲኤች፣ ከዛ ጨ ስትሉ ሲኤችኢ ባንድ ላይ ማለት ነው ጨ። ከዛስ ዋ ስትሉ ደብሊው ኤ ደብሊው ኤ፣ ከዛስ ታ ስትሉ ቲኤ ቲኤ፣ ከዛ ይ ይህ ማለት ዋይን እንጽፋለን። ዎ ስትሉ ደብሊው ኦ፣ ዳ ስትሉ ዲኤ፣ ሉ ስትሉ ኤልዩ። ስለዚህ ሁለት አንድ የነበረችው ሆሄ ወደ ሁለት ይሆናል ማለት ነው በእንግሊዝኛ ስንጽፈው። ኦኬ ቀጣይ፣ ከዚህ ላይ ምን ይላል? ሄለን ሄለን ጎበዝ ተማሪ ናት። ሄለን ጎበዝ ተማሪ ናት። እንጻፈው ወደ እንግሊዘኛ ማለት ነው። እሺ ሄ ለን ጎበዝ ተማሪ ናት። ጎበዝ ተማሪ ናት። እሺ ሄስንል ኤችኢ ኢ ለስንል ኤል ን ንስንል ኤን ጎ ስንል ጂኦ በ በስንል ቢ ኢ ዝስንል ዜድ ተ ስንል ቲ ኢ ማ ስንል ኤምኤ ሪ ስንል አርአይ ና ስንል ኤን ኤ ት ኦኬ። ስለዚህ አልፋቤት ላይ ያሉትን በባለፈውን በጣም ረጅም ቪዲዮ ሰርችላችኋለሁ ሙሉ የአማርኛ አልፋቤቶችን ወደ እንግሊዝኛ በመቀየር ማለት ነው። በጣም ብዙ ታይቷል፣ ብዙዎች ወዳችሁታል። ስለዚህ ይህንን ያላያችሁ ልጆች ካላችሁ ወደዛ ተመለሳችሁ እዩት ማለት ነው። ምናልባት ካላገኛችሁት ደግሞ በቴሌግራም ሀይበሉኝ እልክላችኋለሁ ሙሉን በአንድ ላይ ማለት ነው። ሙሉን አንድ ሰዓት ከአስር ደቂቃ አካባቢ የሚፈጅ ቪዲዮ ነው የሰራሁት። እያንን ካያችሁት ቀጥታ እዚህ ላይ ይህንን ለመስራት ወይም ይህንን ለማንበብ በጣም ቀላል ነው የሚሆንላችሁ ቀጥታ ከዛ እያወጣችሁ ሙሉን ይህን ጻፉት ብላችሁ መጻፍ ትችላላችሁ ማለት ነው። በአማርኛ ሰጥቻችሁ ወደ እንግሊዝኛ በእንግሊዝኛ ጻፉልኝ ብላችሁ በጣም ቀላል ነው። ስለዚህ ይህንን ቪዲዮ በደም በደም በደንብ እዩት። አይታችሁት ደግሞ በደንብ ግልጽ ያልሆንላችሁ ወይም ስራ በዝቶባችሁ ካላያችሁት ተመልሳችሁም ማየት ትችላላችሁ። ትግስት ያስፈልጋል። ይሆን ነገር ውጤታማ ለመሆን ትግስት ያስፈልጋል። ስለዚህ በዛ መንገድ ብታዩት ቆንጆ ነው ማለት ነው። ኦኬ ቀጣይ ምን ይላል ይሄ ሰብለን ሰብለን እወዳታለሁ ሰብለን እወዳታለሁ ይላል። ስለዚህ ይህንን ይህንን በእንግሊዘኛ ስንቀይረው እንዴት ነው የምንጽፈው? ሰብለን እወዳታ ለሁ አንዳንድ የምነግራችሁ እንዲገባችሁ ብዬ ነው። ሰ ብ ለ ን እ ወ ዳ ታ ለ ሁ ሰ የሚለው ኤስኢ ነው። ብ የሚለው ቢ ብቻዋን ነች። ለ ስትል ኤልኢ። ን ስንል ኤን። እ ስንል ኢ ቅድም እንደነገርኳችሁ ኢ። ዎ ስትሉ ደብሊ ኦ፣ ዳ ስትሉ ዲ ኤ፣ ታ ስትሉ ቲ ኤ፣ ለ ስትሉ ኤል ኢ፣ ሁ ኤች ዩ ማለት ነው፣ ኤች ዩ። እሱ በዚህ መንገድ ማንበብ ይኖርባቸዋል። ኦኬ። ቀጣይ የምናገኘው መማር መማር፣ ያስከብራል። መማር ያስከብራል ይላል፣ መማር ያስከብራል ኦኬ ስለዚህ በእንግሊዝኛ ልጻፍ ማለት ነው። መ ማ ር ያ ስ ከ ብ ብ ከዛ ራ ል መማር ያስገብራል። መ ስንል ኤም ኢ ማ ስንል ኤም ኤ ር ስንል አህረ ብቻዋል። ከዛ ያ ስንል ዋይ ኤ ስ ስንል ስኤስን ብቻ ከ የኢ ብ ቢ ራ አርኤ ኤል ል ስንል ደግሞ ኤል ብቻው ማነው አሁን ምን መስላችሁ? ከኮንሶናንቶች ቀጥሎ ቫውል ከሌለ እንደዛ እንደ ሳድስ ነው የሚነበቡት ማለት ነው። ለምሳሌ ከዚህ ላይ ያስ ያ ስ ስንል አሁን እች ላይ ይህችን ማየት ትችላላችሁ። ምክንያቱም ስ ይችናሁን ስ ብለን ያነበብናት ከዚች በኋላ ምን የለም ቫውል የለም። ቫውል ሌተርስ ደግሞ ማታውቁ ካላችሁ አሁንም ወደኋላ ስለ ቫውል ና ኮንሶናንት የሰራው ስላለ በደንብ መማር ትችላላችሁ። ያ ማለት ቫውሎች አምስት ቫውሎች አሉ ብለናል። አናባቢ ናቸው ኢዩ አይ ኦ ኤ ማለት ነው። ስለዚህ እነዚህ አናባቢ ይባላሉ ማለት ነው። ስለዚህ ከእነዚህ ከኮንሶናንቶች ቀጥሎ ቫው ከሌለ ልክ እንደ ሳድስ እንደ ስድስተኛ ድምፆች እናነባቸዋለን፣ ለማለት ነው። በዛ መንገድ ነው ማየት ያለባቸው። ኦኬ፣ ከዚህ ላይ የምናገኘው ምን ይላል? ልጆች መጫወት ይወዳሉ። ልጆች መጫወት ይወዳሉ። ኦኬ፣ ስለዚህ ይህንን እንጻፈው ማለት ነው በእንግሊዘኛ ል ል ጆ ልጆች ልጆች መጫወት መጫወት ይወ ይዎ ዳ ሉ። ልብ በሉ ል ስንል ማን ነው የጻፍነው? ኤ ልን የጻፍነን ጆ ስንል ጄኦ ች ስንል ሲኤች ከዛስ መ ስንል ኤምኢ ጫ ስንል ሲኤችኤ። አሁን እዚ ጋር ሶስት ነው፣ ጫ ሲኤችኤ። ዎ ስንል ደብሊው ኦ እንደዚህ መጻፍ እንችላለን። ግን ኦ ነው ምንጽፈው፣ ምክንያቱም ይሄኛው የመጨረሻው ዎ ስለሆነ ማለት ነው። ድምፁ በተወሰነ ነው ልዩነት ያለው ግን ልዩነት የለውም፣ ሁለቱም መጻፍ ትችላላችሁ። መጫ ዎ ስንል ደብሊው ኦ፣ ከዛ ት ስንል ቲ፣ ከዛ ይወዳሉ ስንል ይህ ስንል ዋይ ወ ስንል ደብሊው ኦ ዳ ስንል ዲ ኤ ሉ ስንል ኤል ዩ ማለት ነው። ሶ በዚህ መንገድ ትይዙታላችሁ። ቀጣይ ቀጣይ ዛሬ ዛሬ መሄድ መሄድ አለብኝ። ዛሬ መሄድ አለብኝ ማለት ነው የሚለው ስለዚህ እንጽፋለን ዛሬ። መሄድ አለብኝ። ልብ በሉ ዛ ስንል ማን የጻፍ ነው ዜድ ኤ ሬ ስንል አር ኢንጻፍነን መ ስንል ኤምኢ ኬ ስንል ኤች ኢ ድ ስንል ዲ ብቻዋን አ ስንል ኤ ለ ስንል ኤልኢ ብ ስንል ብኒ ስንል ጂኤን ማለት ነው። እንደኝ የሚነበበው ጂኤን ስለሆነ ስለዚህ ዛሬ መሄድ አለብኝ፣ ዛሬ መሄድ አለብኝ ይላል ማለት ነው። ቀጣይ ምን ይላል? ነገ፣ ነገ መሄድ አለብኝ፣ ነገ መሄድ አለብኝ ነው የሚለው። ስለዚህ ነ ስንል

ኒጂኤን ጂኤን ስለዚህ ሁለቱም ከላይኛው ጋር ተመሳሳይ ነው። ነገ የሚለውን ዛሬ ማለት ነው ማለት ነው። ከዚህ ላይ ማለት ነው። ከዚህ ላይ ያያችሁት ዛሬ የሚለውና ነገ የሚለው ነው። ልዩነቱ እጅ ተመሳሳይ ነው። መሄድ አለብኝ በዚህ መንገድ ተጽፉታላችሁ ማለት ነው። ኦኬ፣ ከዚህ ላይ ደግሞ በአማርኛ ስንሄድ ዛሬ እመጣለሁ፣ ዛሬ እመጣለሁ። እሺ፣ ስለዚህ እንጻፈው ይሄን ደግሞ ዛሬ እመጣለሁ እ እመጣለሁ መጣለሁ እንደዚህ ማለት ነው። ስለዚህ ከዚህ ላይ የምታዩት እዛ በምን ልበሳ ዜድ ኤ ነው ሬ አር ኢ እ ማለት ኢ መ ስትሉ ኤም ኢ ጣ ስትሉ ቲ ኤ ለ ኤል ኢ ሁ ኤች ዩ ሰ። በዚህ መንገድ ትጽፋላችሁ ማለት ነው። ኦኬ የመጨረሻው በአማርኛ ምን ይላል? ነገ እመጣለሁ፣ ነገ እመጣለሁ። ይቺ የእናንተ በኮሜንት የምትጽፉልኝ። ገብቷችኋል ወይስ ደግሞ አልገባችሁም? በደንብ እንደገባችሁ ተስፋ አድርጋለሁ። ይህንን በኮሜንት ጽፉልኛ አላችሁ ሰው። ለዛሬ ትምህርታችን ይህን ይመስላል ገብቷችሁና ግልጽ ከሆነ አሪፍ ነው። ቀጥልበት ካላችሁ በኮሜንት አሳውቁኝ። ላይክ እና ሼር በማድረግ አበረታቱኝ። በቀጣይ ቪዲዮ እንደዚህና መሰል አሪፍ አሪፍ ቪዲዮዎችን እሰራላችኋለሁ በተከታታይ። እናንተ የሚጠበቀው በደንብ መከታተል ነው። ስለዚህ ለዛሬ ይህን ይመስላል። መልካም ጊዜ፣ መልካም ቆይታ። ሰላም ጠና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዘኛ ሂሳብ እና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ ሶሻል ሚዲያ አማራጮች ማለትም በኢሞ በቴሌግራም በዋትሳፕ በዙም አፕ በግልና በግሩፕ እያስተማር እንገኛለን የትም ሀገር ሁሉ የሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን ለህፃናት ልዩ እንክብካቤ እናደርጋለን ስልክ 0924 430542 ይደውሉ ይመዝገቡ